የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ሥነ ምግባር አዋጁን ለማሻሻል የቀረበው ረቂቃው አይጸደቀም። ስድስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን ሦስተኛ መደበኛ ስብሰባውን እያካሄደ ነው። ምክር ቤቱ በስብሰባው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ሥነ ምግባር አዋጅ ቁጥር 1162/2011 ለማሻሻል የቀረበ ረቂቅ አዋጅን መርምሮ ማጽድቋል። በተጨማሪም ሌሎች ሹመቶችና ስምምነቶችን በመመርመርም ያጸደቀ ሲሆን ወደ ቋሚ ኮሚቴ የሚመሩትንም ድጋፍና አስተያየት በመስጠት መርቷል። ስብሰባውን የተከታተለው ባልደረባችን ዘመን በየነ ተጨማሪ መረጃዎች ሊነግረን እዚህ ስቱዲዮ ይገኛል። ዘመን በዛሬው የምክር ቤቱ ላይ የተነሱ ዋና ዋና ጉዳዮች ምንድን ናቸው? አመሰግናለሁ ኃይለ ኢየሱስ። እንግዲህ ቀደም ሲል እንዳነሳኸው ስድስተኛው የህዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ሶስተኛ መደበኛ ስብሰባው ቀደም ሲል ተካሂዶ ተጠናቋል። ታዲያ በዚህ የስብሰባ ላይ በዋናነት የተነሱት ወደ ስምንት የሚሆኑ አጀንዳዎች ተነስተዋል። ከነዚህ አጀንዳዎች ውስጥ አንደኛው እንግዲህ ቀደም ሲል አንተ ያነሳኸው የፖለቲካ ፓርቲዎች የምዝገባ አዋጅንና የስነምግባር ደንብን የተመለከተ ነው። እንደሚታወቀው በዚህ ደንብ ውስጥ የአዋጅ ቁጥር 32 ንዑስ አንቀጽ ሁለት ላይ ፖለቲካ ፓርቲዎች ሁሉም ለእጩ የሚያቀርቧቸው ተወዳዳሪዎች ወደ ድጋፍ እንዲያሰባስቡ ይጠይቃል። ስለዚህ ይህንን የሚመክር ሀሳብ ነበረ፣ የመጀመሪያው ሀሳብ። ከዛ ባሻገር ይሄኛውን ወደ በኋላ ላይ በደንብ በስፋት እንመልስበታለን። ዋናው ከዚህ ባሻገር የነበረው አንደኛው አጀንዳ የፖለቲካ ተሿሚዎችን የማጽደቅ ነበረ። ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ የተለያዩ ሹመቶችን ሰጥተው ነበረ። የመጀመሪያው የሰላም ሚኒስትር ሹመት ነው። መሐመድ እድሪስ የሰላም ሚኒስቴር ሚኒስትር ሆኖ ተሹሞ ነበር ከዚህ ቀደም እንደምናስታውሰው። ከዛ ባሻገር እንደዚሁም ደግሞ የግብርና ሚኒስትሩ አዲሱ አረጋ፣ እንደዚሁም ደግሞ የኢትዮጵያ ብሮድካስቲንግ ኮርፖሬት ዋና ስራ አስፈጻሚ ቢኒያም ኤሮ የሶስቱ ሹመቶችን የማጽደቅ ስነ ስርዓት ነበር የተከናወነው። እነዚህ ሹመቶች እንደሚታውቀው ጠቅላይ ሚኒስትሩ አስቀድመው የሾሟቸው እና በስራ ላይ የሚገኙ ናቸው። ነገር ግን ምክር ቤቱ በተለያዩ ምክንያቶች አንደኛ ሁለቱ ተሿሚዎች በረፍት ጊዜያቸው የተሾሙ በመሆናቸው እንደዚሁም ደግሞ አንደኛው ተሿሚ ደግሞ በተለያዩ ምክንያቶች ወደ ምክር ቤቱ ቀርበው ሹመታቸው ሳይጸድቅ ቀርቶ ነበረ። ነገር ግን በዛሬው እለት የነዚህ ተሿሚዎች አጠቃላይ የስራ ሂደት፣ የትምህርት ደረጃ እና ልምድ በመቅረብ በአስተያየት ተሰጥቶባቸው ምክር ቤቱ በሙሉ ድምጽ አጽድቋቸዋል። ነገር ግን በምክር ቤቱ አባላት በተለይ እንደዚህ አይነት ሹመቶች ሲኖሩ ቀደም ብሎ በሰዓቱ እንዲመጡ ማድረግ ቢለመድ። ምክንያቱም በተለይ የሰላም ሚኒስትሩ ሹመት የቆየ ነው ከአንድ አመት በላይ ሆኖታልና በሰዓቱ መጥቶ መሾም አለበት፣ ከህግ አንጻር ይህ አግባብ አይደለም የሚል አስተያየት ተሰጥቶበታል። ምክር ቤቱም ይህንን ወስዶ አፈ ጉባኤው ከዚህ በኋላ እርማት እንደሚደረግበትና አስተያየት ሁኔታዎች ሳይኖርስ ግን በዚህ አይነት አካሄድ እንደሚቀጥል አንስተዋል። ከዛ ባሻገር ቀደም ሲል ያነሳ ነው ወደ ሰባት የሚሆኑ አዋጆች ናቸው የጸደቁት። እንደዚሁም ለቋሚ ኮሚቴዎች የተመሩት የመጀመሪያው አዋጅ ቀደም ሲል ያነሳ ነው።

የኢትዮጵያ ምርጫ የፖለቲካ ፓርቲዎች የምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162 ዝባር 2011ን ለማሻሻል የቀረበ ረቂቅ አዋጅ ነው። ይህ ረቂቅ አዋጅ በዋናነት ያሻሻለው አንቀጽ 32 ንዑስ አንቀጽ 2 ላይ የሚገኘውን ነው። እዚህ ላይ የፖለቲካ ፓርቲዎች ለምርጫ የሚያቀርቧቸው ለሕዝብ ተወካዮች ምክር ቤትም እንደዚሁም ለክልል ምክር ቤት የሚያቀርቧቸው እጩዎች የድምፅ የማሰባሰብ ግዴታ ይጥላል። ነገር ግን እንደሚታወቀው በ2013 ምርጫ ዘመን በኮቪድ ወረሽ ምክንያት ይህ አዋጅ ተሻሽሎ ነበረ። ምክንያቱም በዛ ሰዓት ያንን ድጋፍ የማሰባሰብ አስቻይ ሁኔታ ባለመኖሩ ማለት ነው። አሁን ደግሞ የፖለቲካ ፓርቲዎች በጋራ የምክር ቤቱ አማካኝነት በጊዜ ጥበት ምክንያት ካሉብን ሌሎች በርካታ ስራዎች ምክንያት ይህንን ድጋፍ የማሰባሰብ ጊዜ ስለማይበቃን እንዲታገድልን የሚል ሀሳብ አቅርበው ነበረ። በምክር ቤቱም ይህንን ሀሳብ በመቀበልና ውይይት ካደረገበት በኋላ በተለይ ምርጫ ያለውን የፖለቲካ ሰፊ ምህዳር የሚያስቀምጥ እንደዚሁም ደግሞ በቀጣይ ያሉትን ጣፋንታዎች የሚወስን ከመሆኑ አንጻር ፖለቲካ ፓርቲዎች ይህንን ታሳቢ ያደረገ ምቹ ስነ ምህዳር መፍጠር ያስፈልጋል። ስለዚህ ይህ አስጫይ ሁኔታ ማይኖር ከሆነና ፖለቲካ ፓርቲዎቹ ተስማምተውበት እንደዚህ አይነት ጥያቄ እስካቀረቡ ድረስ አዋጁ ተሻሽሎ በጊዜያዊነት ሊታገድ እንደሚገባ ሁሉም ተስማምተውበታል። ዛሬ ይህንን ስምምነት ተከትሎ እንግዲህ በዛሬው እለት የዚህ አዋጅ ቁጥር ማሻሻያ ተደርጎበት በሙሉ ድምፅ ጸድቆ እንግዲህ በቀጣይ ፖለቲካ ፓርቲዎች የእጩ የድጋፍ ፊርማ ማሰባሰብ አይኖርም ማለት ነው። ከዛ ባሻገር ሌሎች ስምምነቶች ናቸው፣ ሁለት የብድር ስምምነቶች ጸድቀዋል። አንደኛው በዓለም ባንክ የሚደረግ ድጋፍ ነው። በተለይ ለዘላቂ ለንጹህ ኢነርጂ ተደራሽነትን ለውጥ ለማፋጠን የሚያስችል ድጋፍ ነው። ወደ ሁለት መቶ ዘጠና አራት ሚሊዮን ዘጠኝ መቶ ሺ ኤስዲአር ወይም በአይኤምኤፍ የገንዘብ ተመን ማለት ነው። በዛ መልኩ የሚሰጥ ድጋፍ ነው። ይህ ድጋፍ በተለይ በኢትዮጵያ ወደ 75 በመቶ እስከ 2030 የኤሌክትሪክ ኃይል ተጠቃሚዎችን ቁጥር ወደ 75 በመቶ ለማድረስ የሚያስችል ነው። በአጠቃላይ በዚህ ድጋፍ ብቻ አንድ ነጥብ አንድ ሚሊዮን ዜጎች በቀጥታ የኤሌክትሪክ ኃይል እንዲያገኙ የሚያስችል ነው። እንደሚታወቀው አሁን ላይ ወደ 9211 ሜጋዋት የኤሌክትሪክ ኃይል ታመነጫለች ኢትዮጵያ በንፋስ በውሃ እንደዚሁም በፀሐይና በቆሻሻ ማለት ነው። ከዚህ ውስጥ ወደ 5256 የሚሆነው በውሃ የሚመነጭ ነው። ታዲያ በቀጣይ እነዚህን ዘርፎች በተለይ በታዳሽ ኃይል ላይ በስፋት ለመስራትና ዜጎች ተደራሽ እንዲሆኑ ለማድረግ የሚያስችል ስምምነት ነው። ከዛ ባሻገር በተለይ የቴክኒክና ሙያ ላይ የክህሎት ስልጠና ላይ በሰፊው ከተለያዩ ዓለም አቀፍ ማህበራት ጋር የልማት ማህበራት ጋር እየተሰራ ነው የሚገኘው። ከዚህ በፊት የጸደቀ ነበረ በተለይ የኢትዮጵያን ለምስራቅ አፍሪካ የክህሎት ትራንስፎርሜሽን እና ቀጠናዊ ውህደት ፕሮጀክቶች ማስፈጸሚያ የሚውል የቀረበ ፈንድ ነበረ። ወደ 150 የአሜሪካን ዶላር ስምምነት ተደርጎ ነበረ። በዚህም የተለያዩ ስራዎች በተለይ በቴክኒክና ሙያ የክህሎት ስልጠናዎች እንዲሰጡ፣ መሰረተ ልማት ዝርጋታዎች እንዲደረጉ ሰፊ ስራዎች እየተሰሩ ነበረ። ነገር ግን እንደሚታወቀው በከፍተኛ የዋጋ ግሽበት ምክንያት እንደዚሁም ደግሞ ተጨማሪ የልማት ስራዎችን መሰረተ ልማቶችን ለማሟላት የሚያስችል ድጋፍ በማስፈለጉ ተጨማሪ 20 ሚሊየን ኤስዲአር ድጋፍ ስም ስምምነት ተደርጓል። ታዲያ ይህ ድጋፍ ስምምነትም እንግዲህ ምክር ቤቱ ከተወያየበት በኋላ ወደ ማጽደቅ ሄዷል ማለት ነው። ከዛ ባሻገር ሌሎች የነበሩት ከህግ ጋር የተያያዙና ለህግና ፍትህ ቋሚ ኮሚቴ የተመሩ አራት አዋጆች ናቸው። እነዚህ አራት አዋጆች አንደኛው ሁለቱ ከቻይና ጋር የተደረጉ ስምምነቶች ናቸው። አንደኛው ስምምነት የእስረኞችን የፍርደኞችን የመለዋወጥ ነው። በተለይ በተለያዩ በኢትዮጵያም ሆኖ ያሉ ቻይናዎች ተፈርዶባቸው እዚህ ኢትዮጵያ የሚገኙ በቻይና ደግሞ ያሉ ኢትዮጵያውያን በፍርድ ላይ ያሉ ማለት ነው እነዚህን ወደ ሀገራቸው ሄደው በሚያውቁት ማህበረሰብ ውስጥ ፍርዱን እንዲቀበሉ እንዲቀጥሉ ለማድረግ እንደዚሁም ደግሞ መልሶ ወደ ማህበረሰቡ የሚቀላቀሉበትን መንገድ ለማመቻቸት የሚያግዝ ስምምነት ነው። አንድ ሁለተኛው ስምምነት ደግሞ በተለይ በተለይ በሁለቱም ሀገራት ላይ የሚፈጸሙ ወንጀሎች ይኖራሉ። እነዚህን ወንጀሎች ታዲያ መከታተል የነዚህን ወንጀል አድራጊዎችን የመለዋወጥ ስምምነት ነው ማለት ነው። በኢትዮጵያም በቻይናም በኩል እንደሚታወቀው ሰፊ የንግድ ልውውጦች፣ ዲፕሎማሲያዊ ሂደቶች አሉ። እነዚህ ደግሞ በሀገራቱ ላይ የተለያዩ ኢትዮጵያውያንና ቻይናውያን በሁለቱም ሀገራት ላይ እንዲኖሩ አድርጓል። ታዲያ በነዚህ ሀገሮች ውስጥ በተለይ የሀብት ሽሽት እንዳይኖር ወንጀል ፈጽሞ የመሸሽ ነገር እንዳይኖር ና ይህንን ለማስቀረጥ የህግ የበላይነትን ለማስተካከል በእጅጉን የሚያግዙ የሚሆኑ ስምምነቶች ናቸው። ይህንንም እንግዲህ ለህግና ቋሚ ኮሚቴ ሁለቱንም በመመርመርና ና አስተያየት በመስጠት እንዲመራ አድርጓል። ከዛ ባሻገር ሁለቱ ተያያዥ ጉዳዮች ከብራዚል ና ከደቡብ አፍሪካ ጋር የተደረጉ ስምምነቶች ናቸው። ከብራዚል ጋር የተደረገው ስምምነት እንደዚሁ ፍርደኞችን የመለዋወጥ ነው። ቀደም ሲል ከቻይና ጋር እንደተደረገው ይህም ዜጎች በሀገራቸው ከማህበረሰባቸው ጋር ሆነው ፍርዳቸውን እንዲጨርሱና ና መልሰው እንዲቀላቀሉ ለማስቻል የተደረገ ነው። ከደቡብ አፍሪካ ጋር የተደረገው ደግሞ የወንጀለኞችን የመለዋወጥ ስምምነት ነው። ታዲያ እነዚህ ስምምነቶች በደንብ አስተያየት ተደርጎባቸው እና ቋሚ ኮሚቴውም አዳብሮ እንዲያቀርባቸው መልሰው ጭምር የተደረጉ እና ለቋሚ ኮሚቴው የተመሩ አዋጆች ናቸው። ሀይለኝሱስ በእኔ በኩል ያሉት መረጃዎች ይመስሉ ነበር ዘመን ለመረጃዎቹ አመሰግናለሁ እኔም